ሰላም ጤና ይስጥልኝ ጓደኞች። ዛሬ እስቲ አንዳንድ ነገር የምላችሁ መጥቼ ነው። በጣም ተናድጃለሁ። ጌታ ነው እንግዲህ ማጠፎ ነገር ካለ መጨረሻ ላይ ይቅርታ እላችኋለሁ። ምንድን ነው ለዲያስፖራዎች ነው ይሄ ማለት ነው። አረብ ሀገር ላሉ ሴቶች የሚንቁ ዲያስፖራዎች እና የአረብ ሀገር ሴቶች የሚሳደቡ ሰዎች እስቲ ልንገራችሁ። የአረብ ሀገር ሴት አንዴ ሸርሙጣ፣ አንዴ ማሐይም ብላችሁ ታልጉናላችሁ ከእናንተ የበለጠ ማህይም ከእናንተ የበለጠ ሸርሙጣ አለ እንዴ? በዚህ ምድር ላይ እስቲ ልንገራችሁ። በምን ሀገር ነው በምን ሀገር ነው እሱ በቻት ሴክስ የሚደረገው እ በምን ሀገር ነው የተማረ ሰው ቆሻሻ ብሎ የሚሳደበው እ እናንተ የተማራችሁ ሰዎች ናችሁ እንዴ? አሜሪካን እንደገነት አውሮፓን እንደገነት የምታዩ እ ሰው ገነቱም የት እንደሆነ ታውቃላችሁ። የተወለደበት ሀገሩ ብቻ ነው ገነቱ ማለት ነው። ለእኔ ገነቴ ኢትዮጵያ ብቻ ናት። የትም ሀገር የትም ሀገር ለኔ ገነቴ አይደለም። ይሄ ይሄ አረብ ሀገር ማለት የትም ሀገር ቢሆን ማለት ነው የማያቅ እሳት ነው። ሁሉም የሚያምሩ በሀገሩ ላይ ብቻ ነው። ግን እናንተ የአረብ ሀገርን ሴት ዘላችሁ ሸርሙታ ይዘላችሁ ደግ፣ እኔ ልንገራችሁ፣ የአረብ ሀገር ሴት በመባል ራሱ እኮራለሁ። የአረብ ሀገር ሴት ምክንያቱም ቀይና ልብ ደግ ስለሆነች ማለት ነው ደግ ብቻ ነው። ህይወቷን አሳልፋ ለቤተሰቦቿ ሰታ እዚህ ሞት ሞት ላይ ሆኖ ለቤተሰቦቿ ሰዎች ለወንድሞች የምታስብ ደግ ስለሆነች ነው። ማህይብ ትልናላችሁ። አሁን ማህይብ ነን እና ምን ይጠበስላችሁ? ትምህርታችን አቁመን የመጣ ነው፣ ለወላጆቻችን ስንል ነው። እናታችን እ ብላ ስትወልደ ማለት ነው ህይወት ሰጣን የወለደችን። ስለዚህ ለእሷ ደግሞ ህይወቷን ለማስረዘም ነው እኛ እዚህ መተን እድሜ አፈርግጠን የምንሰራው። እዚህ አረቡ የሚሰድበን አንሶ ምኑ የሚሰድበን አንሶ፣ እናንተ ቪዲዮ እየሰራችሁ ለመታወቅ ብላችሁ መጀመሪያ ሁልሽ መጀመሪያ ቪዲዮሽ ስሰሪ የአረብ ሀገር ሴት እየሰዳችሁ ነው የሚሰሪ የአረብ ሀገር ሴት። እኛ ለአረብ ሀገር ጥኛ በምናየው ነገር እናገራለን። በማታውቁት ነገር ወሬ ሰምታችሁ ብቻ የአረብ ሀገር ሴት እንዲህ ናት ብላችሁ ስታውቁ እሱ ብቻ ማይዛችሁ አረብና አረብ ፈጠራ፣ ከኛ ላይ ውረዱ። ቪዲዮ መስራት ከፈለጋችሁ ሁሉ ነገር ሞልቷል። እኛ ስለ ስለራሳችን አቀፈና እንዴ የአውሮፓ ወንዶች እኮ ናችሁ። በቻት ሴክስ እናድርግ እያላችሁ የስንት ልጆች ሕይወት እያበላሻችሁ ያላችሁ እናንተ እኮ ናችሁ። አንድ አንድ ሴት እንኳን ይዛችሁ ተቀመጡ። አስር ሴት ጋር የምትገቡት እናንተ እኮ ናችሁ። እድሜያችሁን እዛ የሰው ሀገር እየጨረሳችሁ እዚህ ምንም የማያውቁት ልጆች የምታበላችሁ እናንተ እኮ ናችሁ። ቪዲዮ ላይ ላይ ወድሻል፣ አፈቅርሻለሁ እያላችሁ ብረት የሚያቀልጥ ምላስ ይዛችሁ የሴት ልጅ ልብ እያቀለጣችሁ የሰው በሰው ህይወት የምትጫወቱ እናንተ እኮ ናችሁ። ራቁታን ፎቶ እንድትልክልት አስደርግና ከዛ በኋላ ፌስቡክ ላይ ትፖስት ትባት አለ አይደል እንዴ? እና ታዲያ የአረብ ሀገር ሴት ሻር መውጣት አላላችሁ። እናንተ ምንድን ናችሁ? ምን ልትባሉ ነው? እናንተ ሰ ሰውን ከመሳደቡ በፊት እኔ ማን ነኝ ማለት አለበት። ትንሽ ተነሳች፣ መጀመሪያ ቤቱ እሺ። የአረብ ሀገር ሴት መሳደብ ነው ያች ጣውላ ጋር በቀደም ዕለት ታሰደበችን። እኛ ለማረፍ ስራችንን ጨርሰን በቃ መደበሪያችንን ፌስቡክ ስንገባ ወይ ደግሞ ዩቱብ ስንገባ የእናንተ ስድብ በጆሯችን የሚገቡ አሁንስ እንደ ለጆሮ ማስቡ ለጆሮ ትንሽ አስቡ። እኛ ማለት ነው እዚህ ኢትዮጵያኖች እያሉ የሚሰድቡን ሰዎች እነዚህ ነጫጭቶች ይባቁናል። እናንተ ደግሞ እየገባችሁ የአረብ አገር ሴት እንዲህ ናት፣ የአረብ አገር ሴት እንዲህ ናት እያላችሁ አትስደቡ እና እኛ እንደናንተ ጠርሙስ አናመልክም እኛ አምላካችንን በጸሎት በጸሎት የታይሆይ አደራክን እያልን ጠዋት ማታ በጸሎት አምላካችንን እየለመንን እያለቀስን አምላካችንን እየተንበረከክን እየለመንን ነው። ደልቶን አይደለም የምንኖረው። እናንተ ናችሁ እንጂ ጠርሙት አቅፋችሁ የወረቦ ገርሴት እንደዚህ ሆኗለች፣ የወረቦ ገርሴት እንደዚህ ሆናለች እያሏችሁ ሙሉ ጨርግራችሁ የምትሰሉ እንዴ በቃ ልቃቁነ ውረዱ ከላችል። ስለራሳችን ራሳችን የምናየው ነገር እናገራለን። በራሳችን ስለራሳችን እንፈርዳለን። ገነቱ የምትኖሩ ይመስል እዛ ቁጭላች ሰው ሀገር ነገር ነው እንዴ? ሽጋናአይቁሽ የአረቡ ሀገር ሴት እያሉ ለው የአረቡ ሀገር ሴት እያሉ መሳደብ ስደቧ ግን አንድ ላይ የአረባ በሴት እያላችሁ ቪዲዮ ስትሰሩ እየሞላችሁ። ስንት ልጆች አሉ እኮ ስልክ እንኳን የማይሰጣቸው ቤተሰቦቻቸው እንኳን እየናፈቃ እየናፈቁ ችለው እያለቀሱ የሚኖሩ ስንት ሴቶች አሉ እኮ። እናንተ ግን እየሰደባችሁን እኛ እንትን እንኑር እንዴ? እኛ እኮ እንደ እናንተ ደርሶ ጠርሞ ሲዘን እንደፈለግን ሆንን አይደለም እየኖርን ያለ ነው እኛ

ግን አንዳንድ ጊዜ ደግሞ እዛ አውሮፓ ነው አሜሪካ፣ ቆጭ ብዬ እሳደባለሁ። መኪና እየነዳ ካፈለም ነው ማለት ነው ምንም እነዚህ ስራ ፈትሽ በተለይ